በስም ወወልድ ወመንፈስ ቅዱስ አህዶ አምላክ አሜን። የተወደዳችው የሉል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአሥራት የቃል ኪዳን የበረከት ልጆች የጻድቃን የሰማታት ወዳጆች በወደደንና ባፈቅረን በሉል እግዚአብሔር ፍጹም ሰላም ሰላም እላችኋለሁ። እንደምን ዋላችው? እንደምን አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምረትና እንደ ቸርነቱ ተመልክቶ እስከ ይህ ሰዓት ያደረሰን የአባቶቻችን አምላክ ልል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ነጽ ተንጽሃን ቅድስተ ቅዱሳን ቅድስተ እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው የ2017 ዓ ም ጾመ ሐዋርያት ወይም ደግሞ የሰኔ ጾም መቼ ይገባል ስለምን ይጾማል ጾመ ድህነት ወይም ደግሞ አርብሮ ብጾም መቼ ይገባል? የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፈቃድ ዛሬ አጠር አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመን አቃንቶ በአፈ መላእክት አርሞ ያስተምረን ይመክረን ይገስጸን ዘንድ የእርሱ መልካምና በጎ ፈቃዱ ይሆንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስተ እናታችን የድንግል ማርያም ምልጃ ተረዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬው ትምህርታችን ስንገባ ታዲያ ብዙ ሰዎች በዚህ በበዓለ ሃምሳ ወቅት ላይ የሚጠይቁት ጥያቄ የሰኔ ጾም ወይም ደግሞ ጾመ ሐዋርያት መቼ ይገባል፣ እንዲሁም ደግሞ አርብሮም ጾም መቼ ነው የሚጀምረው እያሉ ይጠይቃሉ። ጾሙ ገና ቢሆንም እንኳን እኛ አስቀድመን ይህን አስተምሮ የምንማማረው ብዙ ሰዎች ስለሚጠይቁና ሁሉም ደግሞ ለጥያቄያቸው ምላሽ ያገኙ ዘንድ ነው በተጨማሪም ደግሞ ይህን ጾመ ሐዋርያት የቄስ ጾም ነው ብለው የማይጾሙ ሰዎችም አሉ ይህስ ደግሞ እንደምንድን ነው በውኑ ይህ ጾመ ሐዋርያት ወይም ደግሞ የሰኔ ጾም የቄስ ብቻ ነውን ወይስ ደግሞ የሁሉም ነው የሚለውን በዛሬው ትምህርታችን ላይ እንመለከታለን ማለት ነው እንግዲህ ወደ ትምህርታችን ስንገባ ታዲያ በየዓመቱ በዕለተ ሰኑይ ወይም ደግሞ ሰኞ ዕለት ብቻ የሚጀምሩ ሶስት አጽዋማት አሉ ከሰባቱ የአዋጅ አጽዋማት መካከል ማለት ነው እነዚህም ታዲያ ታላቁ የአብይ ጾም ጾመ ነነዌና የጾመ ሐዋርያት እነዚህ ሶስቱ የሚገቡበት ቀን ቢላይም የሚጀምሩበት ዕለት ግን ዕለተ ሰኞ ነው ማለት ነው። ሰኞን አይለቁም በየትኛውም ዓመት ላይ ቢውሉ አብይ ጾምም ሰኞ ነው የሚጀምረው። ጾመነነ ወይም ሰኞ ነው የሚጀምረው ጾመ ሐዋርያትም ሰኞ ነው የሚጀምረው ማለት ነው። ስለዚህ በዚህም መሰረት ጾመ ሐዋርያት ወይም ደግሞ የሰኔ ጾም የሚጀምረው ሰኞ ዕለት ነው። እነዚህ አጾማት ምንጊዜም ቅበላቸው እስከ ዕለተ እሁድ ድረስ ነው ማለት ነው። የሚገቡት ደግሞ ሰኞ ነው በየትኛውም ዓመት ላይ ቢውሉ እንግዲህ ጾመ ሐዋርያት በራሳቸው በሐዋርያት የተጀመረ ጾም እንደመሆኑ መጠን በአንደኛው መቶ ክፍለ ዘመን ማለትም ደግሞ ከዛሬ 1900 ዓመታት በፊት ጀምሮ ሲጾም የኖረ ወደፊትም የሚጾም ጾም ነው። ይህ ጾመ ሐዋርያት ወይም ደግሞ የሰኔ ጾም ማለት ነው። ይህን ለምንድን ነው የምናነሳው ስንል ይህንን የምናነሳበት ምክንያት አንዳንድ ሰዎች ይህ ጾም እንደ እንግዳ ደራሽ እንደ ውሃ ፈሳሽ የሆነ ወይም ደግሞ አሁን ዘመን አመጣሽ የሆነ ጾም አድርገው የሚያስቡ ሰዎች ስላሉ ነው። ዘመን አመጣሽ ጾም እንዳልሆነ የመጽሐፍ ቅዱስም የአዋልድ መጽሐፋትም የታሪክ በርካታ ምስክሮችም አሉ ማለት ነው። እነዚህን ደግሞ አንስተን እንመለከታለን። ዘመን አመጣሽ እንዳልሆነ ይህ ጾመ ሐዋርያት። አዎ፣ ቤተ ክርስቲያናችን ዕድሜያቸው ለጾም የደረሱ ምእመናን በሙሉ እንዲጾሟቸው ካወጀቻቸው ከደነገገችልን ከሰባቱ የአዋጅ አጽዋማት መካከል አንዱ ነው። ከዚህም በተጨማሪ ደግሞ ይህ ጾመ ሐዋርያት በጌታችንና በአምላካችን በኢየሱስ ክርስቶስ አንድ አዎ ቀን የተቀጠረለት ትንቢት የተነገረለትና ምሳሌ የተመሰለለት ጾም ነው። ይህም በመሆኑ ታዲያ ከሌሎቹ አጽዋማት ሁሉ ለየት ያደርገዋል። አንዳንድ ሰዎች ጭራሽኑ እንደውም ዘመን አመጣሽ ይላሉ። እንኳን ዘመን አመጣሽ ጾም ሊባለው ቀርቶ በጌታችን አንደበት ቀን የተቀጠረለት ትንቢት የተነገረለት፣ ምሳሌ የተመሰለለት ታላቅ ጾም ነው፣ ይህ ጾመ ሐዋርያት ማለት ነው። ስለዚህ ጌታችን አዎ ስለዚህ ጾም ትንቢት በመናገር ምሳሌ በመመሰል ሰፊ ትምህርት የሰጠው የት ቦታ ላይ ነው? በየትኛው የመጽሐፍ ቅዱስ ክፍል ላይ ነው የሚገኘው ስንል በማቴዎስ ወንጌል ምዕራፍ 9 ቁጥር 14 እስከ 17 ያለውን ስትመለከቱ ስለዚህ ስለ ጾመ ሐዋርያት ተነግሮ ታገኛላችሁ ማለት ነው። ይህንንም ሰፊ ትምህርት የሰጠው ፈሪሳውያን ወደ እርሱ ቀርበው ጥያቄ በጠየቁት ጊዜ ነበረ። ምን አይነት ጥያቄ ነው የጠየቁት ስንል ደቀ መዛሙርት የማይጾሙት ስለምንድን ነው ብለው በጠየቁት ጊዜ እርሱ ሰፊ ማብራሪያ ሰጥቷቸዋል። ምን አላቸው ስንል ሚዜዎች ሙሽራው ከእነርሱ ጋር አሳለ ሊያዝኑ ይችላሉን? ነገር ግን ሙሽራው ከእነርሱ የሚወሰድበት ወራት ይመጣል፣ በዚያ ጊዜ ይጾማሉ። ባረጀ ልብስ አዲስ እራፊ የሚያኖር የለም መጣፊያው ልብሱን ይበጭቀዋልና መቀደዱም የባሰ ይሆናል ብሎ ጌታችን በማቴዎስ ወንጌል ምዕራፍ 9 ቁጥር 14 ላይ ስለዚህ ስለ ጾመ ሐዋርያት ትንቢትን ተናግሯል ማለት ነው በምሳሌ አስተምሯል ማለት ነው። ልብ በሉ ይህንን ደግሞ ስናነሳ ምናልባት ግልጽ ካልሆነላችሁ ተንተና አድርገን ስለዚህ ጾም የተነገረ መሆኑን ስንመለከት በዚህ የጌታችን መልስ ውስጥ ነገር ግን ሙሽራው ከእነርሱ የሚወሰድበት ወራት ይመጣል በዚያ ጊዜ ይጾማሉ የሚል ስለ ጾመ ሐዋርያት የተነገረ የትንቢት ቃል እናገኛለን ይህ አምላካዊ ቃል ታዲያ ጾሙ ስለሚጀመርበት ወራት ቀጠሮ ይሰጣል ማለት ነው ልብ በሉ ቀን የተቀጠረለት ያልነው ለዚህ ነው። ቀጠሮ ይሰጣል ይህ ቃል። ያም ጊዜ ደግሞ መቼ ነው ስንል፣ ሙሽራው ከእነርሱ ከተወሰደ በኋላ ያለው ጊዜ ነው። ሙሽራው ከተወሰደ በኋላ ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ሰማይ ካረገ በኋላ ማለት ነው። ቅድስት ቤተ ክርስቲያናችንም ጾመ ሐዋርያት አዎ፣ ከእርገት በኋላ የሚጀምረው በዚህ ቃል ምክንያት ነው ብላ ታስተምረናለች። ለዚህ ነው ጾመ ሐዋርያት የምንጾመው። አዎ ከእርገት በኋላ ነው የሚጀምረው። ይህም ደግሞ ቤተ ክርስቲያን ምን ያህል መጽሐፍ ቅዱሳዊ መሰረት ያላት መሆኗን የሚያሳይ ነው። ጾም ሐዋርያት ከእርገት በኋላ ለአስር ቀናት ያህል ዘግይቶ ነው የሚጀምረው ወዲያው አይደለም። በዓል እርገትን ካከበርን በኋላ ወዲያው በነጋታው አይደለም የምንጀምረው። በዓል እርገትን ካከበርን በኋላ ወይም ደግሞ ከእርገት በኋላ ለአስር ቀናት ከቆየን በኋላ ነው ይህንን ጾም ሐዋርያትን የምንጀምረው ምክንያቱ ምንድን ነው ስንል የሐዋርያት ሰውነት በአዲስ ሁኔታ ጌታችን ላዘጋጀው የአዲስ ኪዳን ጾም ተመቻችቶ ያልተገኘ በመሆኑ ነው። ስለዚህ በመጀመሪያ የሐዋርያት ሰውነት ለጾም መዘጋጀት ነበረበት። ከዚያ በኋላ ሐዋርያት መጾም ጀምረዋል ማለት ነው። ይህም ደግሞ እንደምንድን ነው ካልን በጌታችን የመልስ ቃል ውስጥ የተካተተ አንድ ቃል አለ። ምንድን ነው ስንል ባረጀ ልብስ ላይ እና ደግሞ ባረጀ አቁማዳ የሚሉ

ተከታታይ ምሳሌያዊ ማብራሪያዎች አሉ። እነዚህ ተከታታይ ምሳሌያዊ ማብራሪያዎች ሐዋርያት ሰውነታቸው በመንፈስ ቅዱስ ከመታደሱ በፊት ጾም መጾም እንደማይጀምሩ ወይም ደግሞ እንደሌለባቸው የሚያስረዱ ምሳሌዎች ናቸው። ስለዚህ ሐዋርያት የተዘጋጀላቸውን ጾም መጾም የጀመሩት ከኢየሱስ ክርስቶስ እርገት በኋላ በአስረኛው ቀን በወረደ ጸጋ መንፈስ ቅዱስ የሕይወት እድሳት አግኝተው ነው። ስለዚህ እኛም ልክ እንደዚሁ ይህን ጾም የምንጀምረው መጽሐፍ ቅዱስም እንደተመዘገበልን በዓለ ዕርገትን ካከበረን በኋላ በአስረኛው ቀን መንፈስ ቅዱስ የወረደበትን በዓለ ጰራቅሊጦስን ካከበርን በኋላ ይህንን ጾመ ሐዋርያትን እንጾማለን ማለት ነው። ልብ በሉ። ስለዚህ ዝም ብሎ ትላንት የመጣ የሚመስላቸው ሰዎች መጽሐፍ ቅዱሳዊ መሰረት ያለው እንደሆነ ሊያውቁ ያስፈልጋል። እንግዲህ መቼ ነው የሚገባው የሚለውንም ደግሞ ልናውቅ ያስፈልጋል። እንግዲህ ቅድም እንዳልነው ይህ ጾም ከሰባቱ የአዋጃ ጾማት መካከል አንዱ ነው። የሐዋርያት ጾም ወይም ደግሞ የሰኔ ጾም እንዲሁም ደግሞ የትኛውም ዓመት ላይ ቢውሉ ሰኞ ቀን ከሚጀምሩ አጾማት መካከልም አንዱ ነው። ይህ ጾም ታዲያ የሚፈሰክበት ወይም የሚፈታበት ቀን ሐምሌ አምስት ቀንን የማይለቅ ነው። የሰኔ ጾም ቢያንስ 15 የሚበዛ ደግሞ 45 ቀን ያህል ይጾማል። የሰኔ ጾምን እስከ 9 ሰዓት እንድንጾም ቤተክርስቲያናችን አውጃልናለች። እንግዲህ በዚህ መሰረት ታዲያ የዘንድሮ የ2017 ዓመተ ምሕረት ጾመ ሐዋርያት ወይም ደግሞ የሰኔ ጾም መቼ ነው የሚገባው? ጾመ ድህነትስ መቼ ነው የሚገባው ስንል አዎ የዘንድሮ የ2017 ዓመተ ምሕረት ጾመ ሐዋርያት ወይም ደግሞ የሰኔ ጾም የሚጀምረው ሰኔ ሁለት ቀን ነው ማለት ነው ሰኔ ሁለት ቀን ይጀምራል። ሐምሌ አምስት ቀን ይፈታል። እንደዚሁም ደግሞ ከዚሁ ጋር ተያይዘው ደግሞ አንዳንድ ሰዎች አሁን በዓል አምሳ ከገባን በኋላ መቼ ነው አርብረ ጾም የሚገባው ተሳስቼ እንዳልበላ እንዳላጉድፍ የሚሉ ሰዎች አሉ። ጾሙ አንድ ላይ ተያይዘው ነው የሚገባው፣ ከጾመ ሐዋርያት ጋር ነው የሚገባው፣ ጾመ ድህነት ማለት ነው። ይህ ማለት ደግሞ የዘንድሮ የ2017 ዓ.ም ጾመ ሐዋርያት ወይም የሰኔ ጾም ሰኔ ሁለት ቀን ይጀምራል፣ አርብረው ጾም ወይም ደግሞ ጾመ ድህነት ደግሞ ሰኔ አራት ቀን ይጀምራል ማለት ነው። ያ ማለት አንድ ላይ ተያይዘው ስለሚገቡ ጾመ ሐዋርያት ውስጥ አንድ ላይ ይጾማል ማለት ነው። ልብ በሉ ቅዱሳን ሐዋርያት የአምላካቸውን የመምህራቸውን አርያ ተከትለው እርሱ ወደ ማዳን ሥራው ማለትም ደግሞ ሕሙማነ ሥጋን በተአምራት ሕሙማነ ነፍስን በትምህርት ከማዳኑ አስቀድሞ የሥራው መጀመሪያ ያደረገው በገዳመ ቆሮንጦስ ገብቶ አረባ ቀንና አረባ ሌሊት እንደ ጾመና እንደ ጸለየ ሁሉ ቅዱሳን ሐዋርያትም የእርሱን አብነት ተከትለው ጸጋ መንፈስ ቅዱስን ከተቀበሉ በኋላ ቀጥታ ወደ አገልግሎት ወይም ደግሞ ዓለምን ተከፋፍለው ወደ ማስተማር አልገቡም። ጸጋ መንፈስ ቅዱስን ከተቀበሉ በኋላ ዓለምን ዕጣ ተጣጥለው ተከፋፍለው ዞሮ ከማስተማራቸው አስቀድመው የሰራቸው መጀመሪያ ያደረጉት ጾምና ጸሎትን ነው ማለት ነው። ልብ በሉ ታዲያ። ይህንን ጾም ግን ብዙ ሰዎች የሰኔ ጾም፣ የቄስ ጾም ነው ብለው ሲናገሩ እንመለከታለን። በእውነት ይህ ጾም የቄስ ጾም ነው ወይንስ ደግሞ የሁሉም ጾም ነው የሚለው ልናውቅ ያስፈልጋል። የሰኔን ጾም ብዙ ሰዎች አይጾሙም። ለምንድን ነው ማትጾሙት ሲባሉ ደግሞ ላለመጾም ምክንያት ይደረድራሉ። የቄስ ነው እያሉ ሲነቅፉ እናያለን። ነገር ግን ይህ ጾም ለቄስ ነው፣ ለከሌ ነው የተባለ ነገር የለውም። ይህ ጾም ከሰባቱ የአዋጅ አጽዋማት መካከል አንዱ ነው። ሰባቱም የአዋጅ አጽዋማት ደግሞ ለሁሉም ምዕመናን የታወጁ ናቸው። ለቄስ፣ ለካል፣ ለጳጳስ ተብሎ የተለያየ ነገር የለውም። ቅዱሳን ሐዋርያትም ደግሞ ጌታችንን ምሳሌ አድርገው የጾሙት ጾም እኛም ደግሞ ልክ እንደነርሱ እነርሱን አሪያ አድርገን ልንጾም የሚገባ ታላቅ የበረከት ጾም ነው። ዛሬ ዛሬ ግን ብዙ ሰዎች ትተውት ቀሳውስት ብቻ የሚጾሙት ጾም ነው ይላሉ። ለራሴ የከበደን ነገር በሌላ ላይ መጫን ተገቢ አይደለም። ወገኖቼ ካላውቁ ለማወቅ መማር ነው። አውቆ ከማጥፋት ደግሞ መቆጠብ ተገቢ መሆኑ መዘንጋት የለብንም። እኛ ይህንን ጾም የምንጾመው የሐዋርያትን በረከት ለመላበስ ነው። እነርሱ ድል ያደረጓትን ዓለም እኛም ድል እንድናደርግ አምላካችን እግዚአብሔርን በጾም በጸሎት የምንማጸንበት ጾም ነው ይህ ጾም ማለት ነው። ስለዚህ እነርሱ ያደረጉትን ሊያደረጉትን ዓለም እንድናሸንፈው አምላካችንን ለመማፀን በመሆኑ ይህንን መሳሪያ ልንጥለው አይገባም። ታላቁን መሳሪያችንን ጾም ማለት ነው። ስለዚህ ጾሙም ለመላው ክርስቲያን የተሰጠ እንጂ የቀሳውስት ብቻ አይደለም። ለቄስ ለምእመን ተብሎ በክህነት ደረጃ ተለይቶ የታወጀ ጾም በቅድስት ቤተ ክርስቲያናችን የለም። ስለዚህ እኛ እንዲሁ ለስጋችን አድልተን ብቻ ጾም ማንጾም ሰዎች ብዙዎች ነን ለስጋችን አድልተን የጾም ሃይማኖታዊ ትርጉም ፈጣሪን መለመኛ ከኃጢአት ቁራኛ መላቀቂያ መሳሪያ ስለሆነ በጾም ወራት ለአእምሮት ለቅንጦት የሚበሉ ወይም ደግሞ ለመንፈሳዊ ኃይል ተቃራኒ የሆኑ የአልኮል መጠጦች፣ ስጋና፣ ቅቤ፣ ወተትና እንቁላል የመሳሰሉትን እንድናርቅ በፍትሐ ነገሥትም ጭምር ታዞልናል ማለት ነው። ስጋዊ ጉልበትን በጾም ማድከም ይገባል በዚህ ወቅት ላይ ቅባት ካላቸው ምግብ መከልከል እንዳለብን በዚህ በጾም ወቅት ላይ መጽሐፍ ቅዱሳዊ ማስረጃ አለን። ምንድነው መጽሐፍ ቅዱሳዊ ማስረጃው ስንል በዚህ መዝሙረኛው ልብ አምላክ ቅዱስ ዳዊት በመዝሙር 108 ቁጥር 24 ላይ ጉልበቶቼ አለ በጾም ደከሙ፣ ስጋይም ቅቤ ከማጣት የተነሳ ከሳ ብሏል። ልብ በሉ። ጉልበቶቼ ምን አሉ? በጾም ደከሙ። ስለዚህ ጉልበቶቻችንን ምን የምናደርግበት ነው በጾም የምናደክምበት። ስጋችንንም ደግሞ ምን የምናሳጥበት ነው ቅቤ ወይም ደግሞ ለሰውነት ገንቢ የሆኑ ነገሮችን የምንከለክልበት ነው። ስጋይም ቅቤ ከማጣት የተነሳ ከሳ ብሏል። ስለዚህ ዋናው ነገር ጾም እንጂ መብል ወደ እግዚአብሔር አያቀርበንም። ብንበላም የምናተርፈው ነገር የለም፣ ባንበላም የሚጎዳን ነገር የለም። ወገኖቼ በልተው ሳይሆን ቅዱሳን አባቶቻችን ጾመው ነው የእግዚአብሔር መንግስት የወረሱት እንዲሁም ደግሞ መብቃት ደረጃ ላይ ደርሱት እንጂ በልቶ የጸደቀ የትኛውም ጻድቅ በመጽሐፍ ቅዱስም እንዲሁም ደግሞ በስንክሳር ላይም ተመዝግቦልን አናገኝም። ስለዚህ ከአዳም ጀምሮ መብል ሲጥል እንጂ ሲያነሳ አላየንምና ጾሙን ከኃጢአት በመራቅ ለራስ ያሰብነው ለነዳያን በመስጠት ጾም ከጸሎት ጋር ሲሆን ጸጋን እንደ ሐዋርያቱ ያሰጣልና በጸሎት በመትጋት በስግደት ወደ እግዚአብሔር በፍጹም ልብ በመመለስ ይህንን ታላቅ ጾም ልንጾም ይገባል እንጂ የቄስ ነው የእንትን ነው እያልን ከፋፍለን እኛ አለመጾማችን ሳያንስ ሌሎችም እንዳይጾሙ ልናደርግ አይገባም ማለት ነው እዚህ ጋር አስምረን ልብ ብለን ልናስብ ልንገነዘብ ያስፈልጋል ወገኖች ስለዚህ ይህን የተማርነውን ደግሞ ታዲያ ላልተማሩ እህት ወንድሞቻችን ልናስተምር ልናሳወቅ ያስፈልጋል ምክንያቱም ይህ መንፈሳዊ ግዴታችን ነው እኛ የተማርነውን አስተምረን ቢሆን ኖሮ እኛ ያወቅነውን አሳውቀን ቢሆን ኖሮ ማንም አብት ወልድና ስመ ክርስትና ሰታ ማኅተብ ባንገቱ ላይ ካሰረችበት ከቅድስት ቤተክርስቲያን ወጥቶ ወደ ሌሎች የሃይማኖት ተቋማት ባልሄደ ባልገባ ነበረ። ነገር ግን እኔና እናንተ የተማርነውን ስለማናስተምር ያወቅነውን ስለማናሳውቅ፣ ብዙቶቻችን ወንድሞቻችን እየሳቱን ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ ተማርነውን ወደፊትም የምንማረውን የቤተ ክርስቲያናችንን አስተምሮ ልናስተምር ያስፈልጋል ማለት ነው። ይህን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን የሱስ ክርስቶስ ሁላችንንም ይርዳን። ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል የመጣችሁ ሰዎች ካላችሁ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 የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። የሰማነውን በዝና ልቦናችን ያሳድርብን። ሰሚዎች ብቻ ሳንሆን በሰማነው ቃል ቃል ሰላሳ፣ ስልሳ፣ መቶ የአማራ ፍረፍተን ዛሬ ስሙ ቀዳሾች ነገ፣ ደግሞ የመንግስቱ ወራሾች ያደረገን ዘንድ እርሱ መልካምና በጎ ፈቃዱ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግሎ ለመስቀሉ ክቡር ይቆየን።